ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን መልስ አላት ብቻ ሳይሆን ራሷም መልስ ናት። ፕሮግራማችን ተጀምሯል። ለዛሬው መርሃ ግብራችን መጀመር ምክንያት የሆነውን ቪዲዮ አብረን ተከታትለን እንመለስ። ማርያም ታዋቂ የሆነችው የሆነ ጀብድ ሰርታ አይደለም፣ ኢየሱስን ስለወለደች ብቻ ነው። ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። ማይካድ አንድ እውነት ብቻ አለ፣ የኢየሱስ እናት ናት። ማርቆስ ምዕራፍ ስድስት ቁጥር ሶስትን ማየት ትችላላችሁ። የማርያም ልጆች ያዕቆብ፣ ዮሳ፣ ዩዳ፣ ሲሞን ልጆች ነበሯት። ያዕቆብ፣ ዮሳ፣ ዩዳ የተባሉ የማርያም ልጆች ናቸው፣ የኢየሱስ ወንድሞች ናቸው። በእነሱና በኢየሱስ መሃል ያለው ልዩነት እነሱ በተፈጥሮ ስርዓት ነው የመጡት፣ ኢየሱስ ግን ከተፈጥሮ ስርዓት ውጭ ነው የመጣው። ማርያምን መጽሐፍ ቅዱስ የተባረክሽ ነሽ ብሎ ሲናገር ሌሎች ሴቶች የተረገሙ ናቸው እያለ አይደለም። አንቺ ጸጋ የሞላብሽ ብሎ መጽሐፍ ቅዱስ ሲናገር ሌሎች ከጸጋ ውጭ በራሳቸው ኃይል የሚኖሩ ናቸው ማለት አይደለም። የመጽሐፍ ቅዱስን ግራውንድ ለማወቅ መሞከር ጥሩ ነው። አንዳንድ ሰዎች ያለ ምንም መጽሐፍ ቅዱስ እውቀት ይከራከራል። አብዛኛው ሰው ስሟን ብቻ ያውቃል እንጂ ስለ ማርያም ምንም ድተኑን አያውቅም። ሰማይ ምድር ያደነቃትን ማርያምን እናደንቃታለን፣ ግን አናመልካትም፣ አንሰግድላትም። በእኔና በእግዚአብሔር መሃል ማርያም ሳትሆን ኢየሱስ የሚባል አምላክ አለ። ቪዲዮውን አይተን ተመልሰናል። ሁለት ጥያቄዎች እዚህ ላይ ተነስተዋል። ማርቆስ ስድስት ብሎ የጠቀሰው ጥቅስ አለ፣ እሱንም በደንብ እናየዋለን። መጽሐፍ ቅዱስ እንደው ግራውንዱን አውቃችሁ ብታወሩ ጥሩ ነው፣ ተምራችሁ ብታወሩ ጥሩ ነው፣ ጥራዝ ነጠቅ አይሆን የሚል ሀሳብም አለ። እስቲ እንግዲህ ሊቃውንቱ ምን ትላላችሁ? ወንድም የሚባለው የስጋ ወንድም ብቻ ነው እያለን ነው እንግዲህ። የስጋ እህት ብቻ አይደለም እህት የምትባለው፣ የስጋ እናት ብቻ አይደለችም እናት የምትባለው በመጽሐፍ ቅዱስ ያጎት ልጅ ወንድም ይባላል። ያክስት ልጅ ወንድም ይባላል። መምህራን ደቀ መዛሙርቶቻቸውን ልጆች ሲሉ እናገኛቸዋለን። ስለዚህ ራሱን ይመርምር። አደለም የእስራኤልን ባህል፣ የኢትዮጵያን ባህል እንኳን መገባ ያልተረዳ ነው። ይህ በመጽሐፍ ቅዱስ ባህል ብቻ ሳይሆን በኢትዮጵያ ባህልም እኮ ያለ። ለምሳሌ አሁን እሳቸውን ወንድም የብላቸው በስጋ ወንድማማች አደለም፣ ግን በቤተ ክርስቲያን አብረን ያደግን፣ አብረን የተማርን፣ አብረን የኖረን ወንድም ነን ማለት ነው። አብርሃምና ሎጥ አንተና እኔ ወንድማማቾች ስንሆን ለምንድን ነው የምንገፋፋው? አንተማ ወደው ፈለግከው ሂድ እኔም ወደ ወደድኩ ልሄድ ብሎታል። እና ሎጥ ለአብርሃም አጎቱ ነው ማለት ነው። ስለዚህ የወንድሙ ልጅ ነው ወንድሜ እያል ቅዱስ ጳውሎስ ጢሞቴዎስ ልጅ ብሎታል። ጢሞቴዎስ የቅዱስ ጳውሎስ የስጋ ልጅ ነው። ቲቶንም ልጅ ብሎታል። ቲቶ የቅዱስ ጳውሎስ የስጋ ልጅ ነው። ቅዱስ ጳውሎስ በሚጽፈው በመጨረሻው በመልእክቱ በእያንዳንዱ መጨረሻ ሰላምታ ለሚያቀርብላቸው ክርስቲያኖች በመልእክቱ መጨረሻ ትልልቆቹን እናቶቼ ይላቸዋል። ወንዶችን ደግሞ ትልልቆችን አባቶቼ ይላቸዋል። ወጣቶችን ደግሞ ወንድሞች እህቶች በማለት ሲናገር እንመለከታለን። ስለዚህ በማንኛውም መጽሐፍ ቅዱስ ስናንብ የምናገኘው ነገር ነው። እዛው ጌታ ራሱ ገልጿል። ወንድሞች እነማን ናቸው አለና ወንድሞች ማን ናቸው? ቃሌን ሰምተው የሚያደርግ እሱ እህቴም ወንድሜም እናቴም ነው ብሎ ተገለጸ። አሁን ቃሉን የሰማ ሁሉ የጌታ የሥጋ እናቱ ነው ማለት ነው። ቃሉን የሚሰማ ሁሉ የጌታ የሥጋ ወንድሙ ነው ማለት ነው። ቃሉን የሚሰማ ሁሉ የጌታ የሥጋ እህቱ ነው ማለት ነው። ሐዋርያትን ወንድሞች ብሏቸዋል። በሥጋ የእኛን ሥጋ ስለተዋሃደ ወንድሞቼ ማለትን አላፍርም። አምላክ ዝቅ ብሎ የእኛን ስጋ ተዋህዶ በስጋ ተገልጦ ተመለከቱትን ነው። እኛን ወንድሞች ብሎ የሚያምኑትን ሁሉ ማለት ነው። ስለዚህ የሚያምኑት እሱን የተከተሉት ሁሉ የስጋ ወንድሞች ናቸው ማለት ነው። ስለዚህ ይሄ የመጽሐፍ ቅዱስን አገላለጽ የተጻፈበትን ባህል ዘይቤውን አለመረዳት ነው። ለምሳሌ ብዙዎችን የሚያሳስቱበት ልክ ድንግል ማርያምን አምላክ ብለን እንደምናመልካት ፈጣሪ እንደምናደርጋት። ክርስቶስን አዳንን ባልንበት መንገድና ሁኔታ እሷን አዳኝ እንደምናደርጋት አድርገው ይናገራሉ። ቤተ ክርስቲያኖቱ የማትለውም ማለት ነው፣ ከልቡናቸው ፈጥረው ብለን አናውቅም። እኛ ለምሳሌ በቅዱስ ጊዮርጊስ የተሰየመ ቤተ ክርስቲያን አለ፣ በድንግል ማርያም ስም የተሰየመ ቤተ ክርስቲያን አለ፣ በቅዱስ ሚካኤል ስም የተሰየመ ቤተ ክርስቲያን አለ። በጻርቃን በሰማይታት በመላይት ስም ቤተ ክርስቲያን ቢሰየምም በውስጡ የሚመለከው ግማን ነው እግዚአብሔር ነው። የሚፈተተው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሞ ነው ከዛ ውስጥ የፍጡርን ስጋና ደም አንቀበል። ፍጡርን አናመልክም። እኛ የማርያም ቤተ ክርስቲያን ስንሄድ ማርያምን ፈጠረችን ለማምለክ አይደለም የምንሄደው። ምስጋና ግን እናመሰግናቸዋለን። ቅዱሳኑን ያመሰግናቸው ያከበራቸው ሰው አይደለም ራሱ እግዚአብሔር ነው። ይህናብነት የወሰድነው ከራሱ ነው። ቅዱሳንም መጀመሪያ ቅዱስ የሚል ስም ያወጣላቸው ራሱ እግዚአብሔር እኮ። ብፁዋን ያላቸው እኮ ራሱ ነው። ክቡራን ያላቸው ራሱ ነው። ባለሟል ወቸናችሁ ያላቸው ራሱ ነው። ሥራው በጎ ለሆነ ሰው ክብርና ምስጋና ይገባዋል ይላል አይደለም አምላክን በድንግልና ጸንሳ በድንግልና የወለደች አምላክን ያሳደገች ሀሊ በድንግልናን ያጠባች አብራው የተንከራተተች በመከራውም ያልተለየችው መከራውን መከራዋ አድርጋ መድኃኒትን ወልዳ የሰጠችን ድንግል ማርያም ይቅርና አንድ ሥራው በጎ የሆነለት ሰው ክርስቶስም ለሌሎች በሕይወቱ ስላሳየ በእግዚአብሔር ዘንድ ክብር ምስጋና አለ። እናንተ የአባቴ ብሩካ ኑ ነኮ የሚለሱ ፍጡራን ስጠራ ወዳጆቹ ከዚህ በላይ ምስጋና አለ። በነገራችን ላይ እግዚአብሔር አንድን ቅዱስ ባከበረበት ባመሰገነበት ልክና መጠን እኛ ዕድሜ ልካችን ቅዱሳንም ብናክብርና ብናመሰግን እግዚአብሔር ያከበረበትን መጠን አንገልጸው። በተአምር እግዚአብሔር ቅዱሳን የሚያውቃቸው በምላት ነው። ምላተ ሕይወታቸው ምላተ ታሪካቸውን ነው የሚያውቀው። እኛ ድንግል ማርያምን ስናመሰግን፣ ድንግል ማርያምን ስናከብራት እግዚአብሔር እሷን ባከበራትና ባመሰገናት ልክ አንገልጸው። የእኛ ክብር መስጠት በጣም ደካማ ስለሆነ ተኛ በላይ እግዚአብሔር አክብሯታል ወዷታል፣ መንፈስ ቅዱስን አሳድሮባታል። ስለዚህ ቀጥታ ሰዎቹ እየተጣሉ ያሉት ከመንፈስ ቅዱስ ጋር ነው። ኢትግሥሡ መሲሓንየ ወኢታሕስሙ ለነቢያትየ፣ ቅዱሳኖችን አትንኩ፣ የቀባዋቸውን አትንኩ ነው እኮ ሚለውስ እግዚአብሔር። ድንግል ማርያም ደግሞ መቀባት ብቻ አይደለም ሰው ሆኖባታል፣ ተገልጦባታል። ሲወለድ መጀመሪያ ያየው እናቱን ነው፣ ሲሞትም መስቀሉ ስር አይኑን ሲከርን ያየው እናቱን ነው። ስለዚህ እናታችን ቅድስት ድንግል ማርያምን የምናከብራት የምንወዳት አምላክን ስለወለደች ብቻ ሳይሆን ለእኛ ለህይወታችንም አብነት ስለሆነች ነው። እምነትን የተማርንባት ትህትናን የተማርንባት የእግዚአብሔርን ፈቃድ እሽ በጎ ብሎ በመቀበል እግዚአብሔር ፈቃድ መገዛትን ያስተማረችን የእምነት እናታችን፣ የእግዚአብሔርን ፈቃድ የመፈጸም እናታችን፣ የትህትና እናታችን፣ የቅድስና እናታችን። ስለዚህ ህይወቷ ህይወታችን እንዲሆንልን የምንታገልንን ማለት ነው። እህቶቹን ወንድሞቹን እናቄል እንዴ ሲሉ ምን ማለት ነው እውነት እህትና ወንድሞቹ ካልሆኑ ታዲያ ለምን እንደዛ አሉ ይህን የተናገሩት አይሁድ ናቸው አይሁድ የተናገሩትም የስህተት ንግግር ነው ክርስቶስን አይደለም ወንድሞች እህቶች ማለት ይቅርና ሎቱ ስብሐት ስለምን ሰሙታላችሁ ጋይና ድሩበት እኮ ነው እንደሚሆነው ብሎት የለ ስለዚህ አይሁድ በክርስቶስ ላይ ያነሱትን ስድብ ያነሱትን ነቀፌታ ሁላ አንስተን ድጎማ መስረት እንችላለን አንችልም እዛው ዝቅልና ይህን ብለው ተደናቀፉበት ተሰናከሉበት ይላል። ምን ተሰናከሉበት? ለክርስቶስ የሥጋ ወንድምና እህት በማበጀታቸው። ስለዚህ ሲጀመር የሐሰት ንግግር ነው ማለት ነው። ንግግር የሐሰት ንግግር ነው። አይሁድ ክርስቶስን ሩቅ ብእሲ ነው፣ አምላክ አደለም፣ ነቢይ ነው፣ ተራ ሰው ነው፣ እንዴት ሥጋውን በላዘን ይሰጠናል እያሉ እንደሚያሙትና እንደሚተቹት የተሳሳተ አነጋገር ነው። የአይሁድን አነጋገር መርገም ደግሞ ክርስቶስን የሰቀሉትን አይሁድ መሆን፣ ሰው እንዴት ከአይሁድ ይማራል? ክርስቶስን ከሰቀሉ፣ ሐዋርያትን ካሳደዱ ነቢያትን ከወገሩ እነዚህ ሁሉ ነገር ተደርጎላቸው ካላመኑ ሰዎች የእነሱ ንግግር አንስቶ እንዴት ዶግማ የመሰረተ የመጽሐፍ ቅዱስ ግራውንድ ብሏል። እንደ አሁን ይሄ ሰው የትኛው ጉባኤ ቤት ተምሮ ነው? ስለ ሃይማኖት ለመናገር እኮ መስፈርት አለው እ ስለ እመቤታችን ቀርቶ ስለ ሰው ለመናገር እንኳ እውቀት ይፈልጋል። አሁን እዚህ በዙሪያ ያሉት አባቶቻችን ከውዳሴ ማርያም ጀምሮ ቅኔ ከመማር ጀምሮ የቤተ ክርስቲያን ማንነቷን፣ ብሉያቱን፣ ሐዲሳቱን፣ ሊቃውንቱን፣ መነኮሳቱን፣ ዜማውን፣ ምስጢሩን ሁሉ ጥንቅቅቅ አድርጎ ለማወቅ ከሰላሳ ዓመት እስከ አርባ ዓመት የሚፈጅ ዕውቀት ይዘው ነው ቤተክርስቲያን ራሷ መልስናት ብለው የቀረቡት ማለት ነው። አህያ የተጫነችውን ምን እንደሆነ አታውቅም? ተሸክማ ዝም ብላ ማድረስ ነው። ይህ ሰው መጽሐፍ ቅዱስ ተሸክሟል፣ ግን ምን እንደሚል አያውቅም። በመጀመሪያ ደረጃ መጽሐፍ ቅዱስ ምን ይላል፣ እናት አባትህን አክብር ይላል አደለም። አሁን የአምላክን እናት ሳያከብር እናቱን ያከብራን። ይህ ሰው ከእናቶች በላይ ለአምላክ እናት ክብር ሳይሰጥ ያለ ስሟ ስም ያለ ድርጊቷ ድርጊት የሚሰጥ ሰው እናት አባትን አክብር የሚል መጽሐፍ ቅዱስን አሁን ይሄ አምኛለሁ ብሎ መናገር እንደ ሞራልስ አቅምሳለሁ በፍፁም በፍጹም የለውም። እግዚአብሔር አብን እናከብረዋለን አይደለ? ምን ስለሆነ አምላክ ስለሆነ። የማን አባት ነው? የወልድ አባት። መቤታችን፣ የማን እናት ናት? የኢየሱስ ክርስቶስ። አብ የወለደው ማን ወልዷል? መቤታችን ወልዳለች። መቤታችን የወለደች ማን ወልዶታል? ቀድሞ አብ ወልዶታል። አብን አምላክ ብለን እናከብረዋለን። መቤታችን ደግሞ የአምላክ እናት ብለን እናከብረታለን። አሁን ከዚያ ምንድን ነው የሚለየው? እሷ ፍጡር አፈጣሪ ከመሆን ውጭ አብ የወለደው ድንግል ማርያም ወለደችው፣ ካል ድንግል ማርያም የወለደችው የአብ ልጅ ነው ካል፣ ለአብ የአምላክነት ክብር ስንሰጠው የአምልኮት ስግደት ስንሰግድለት፣ ለእመቤታችን ለድንግል ማርያም ደግሞ የአምላክናት ብለን መስገዳችን ማክበራችን ስህተታችን ምን ላይ ነው? መዝሙረኛው ክቡር ዳዊት በመዝሙር ምንድን ነው ያለው? እምነ ጽዮን ይብል ሰብ ወብዚ ተወልደ በውስቴታ፣ ሰው ጽዮን እናታችን ይላል ጽዮን በመጽሐፍ ቅዱስ በተለያዩ ቦታዎች ተገልጸዋል፣ በተለያያ ሰው ተገልጸዋል። እዚህ ላይ ግን እምነ ጽዮን ይብል ሰው ጽዮን እናታችን ላ ወብሲ ተወልደ ውስቴታ በእሷም ሰው ተወለድ የሚለው ፍጹም አምላክ ፍጹም ሰው ክርስቶስን ነው። ሰው ለሆነው ደቀ መዝሙሩ ለቅዱስ ዮሐንስ እናቱን ሰጥቶታል። ምን ስለሆነ? ቅዱስ ዮሐንስ ሰው ስለሆነ ድንግል ማርያምን እናት ብሎ ለመቀበል እንደ ዮሐንስ ሰው መሆን ስለሚጠይቅ። ሲቀጥል መቤታችን ምንድን ነው ያለችው? ናሆም ይዜ ያስተበጽዑኒ ሁሉ ትውልድ ነው ያለችው ትውልድ ሁሉ ምን ይሉኛል ያከብሩኛል ያደንቁኛል መሰግኑኛል ትውልድ የሆነ የአብርሃም ትውልድ የይስሐቅ ትውልድ በጥምቀት ከአብራ ከመንፈስ ቅዱስ ከማይጠን ወርዳት የተወለደ እመቤታችንን ያደንቃል ያመሰግናል ይህ ሰው ግን ትውልድ አለመሆኑ በዚህ ማወቅ እንችላለን መምህር ቅድም ብዙ ስለኛ እንትን አሉ የእኛን ማንነት ለመግለጽ ተፈልጎ አይደለም መጽሐፍ ቅዱስን ለመግለጽ ለማወቅ ለማሳወቅ የሚፈጀውን ጊዜ ለመግለጽ ተፈልጎ እንጂ ይህ ሰው ከየትኛው ጉባኤ ነስ የተማረ ማንኛው መምህር ነው ያስተማረው ማንን ጠይቆ ከማን ተረድቶ ነው ይህን ድፍረት የተሞላው? ይህም ሁሉ ጉባኤ ቢውል ኑሮ ይህን ድፍረት ከአንድ መቶ አይወጣውም ነበር። ከጉባኤ አለመዋሉ መምህራን አለመጠየቁ በዚህ ይታወቃል። ስለዚህ መቤታችን ከአምላክ ውጭ ልጅ ያላት ብሎ በድፍረት ተናግሯል። ትንቢተ ሕዝቅኤል ምዕራፍ 44 ላይ ወደ ምስራቅ በተመለከትኩ ጊዜ ታላቅ አዳራሽ በታላቅ ቁልፍ ተዘግታ አየሁ ቀይ ጎልማሳም እንደ እንደተዘጋጅ ሳይከፍት ገብቶ ሳይከፍት ሲወጣ አየሁ ይቺ አዳራሽም ለዘላለሙ ተዘግታ ትኖራለች። ይቺ አዳራሽ ማናት? አዳራሽ ሰው ላይወጣበት ላይገባበት ይሰራል? እንዲ አይሰራም። ይህ አዳራሽ ተራ አዳራሽ አይደለም። የኃያላን ጌታ ገብቶ ወጥቶባታልና ለዘላለሙ ተዘግታ ትኖራለች። እመቤታችን ድንግል ማርያም በስጋ የወለደችው አካላዊ ቃል ክርስቶስን ነው። ከዚያ ውጭ በጸጋኝ እኛንም ወልዳናለች በቃል ኪዳን እኛም የእሷ ልጆች ነን። ስምዖን፣ ዮሳ፣ ይሁድ አልክ እንጂ እኛም የእሷ ልጅ ነን። ይድነቅህ ምክንያቱም እናዋት እናታችሁ ተብለን ተሰተናል። ስለዚህ ድንግል ማርያም የዮሳ የዮሴፍ እናት ብቻ ሳኮን የእኛም እናታችን ናት። የመስቀል ስር ስጦታችን ክርስቶስ አምላካችን ቅድስት ነፍሱን ከቅዱስ ሥጋው በራሱ ሥልጣን ሲለይ ስጦታ የሰጠን እናቱን ነው። እናትን አሳልፎ ከመስጠት የበለቀ ትልቅ ስጦታ የለም። ስለዚህ እመቤታችን ድንግል ማርያም በሥጋ የወለደችው አንድ ልጇ ተቀዳሚ ተከታይ የሌለው ክርስቶስን ነው። ምክንያቱም ያቻደረሽ የኃያላን ጌታ ገብቶባታልና ለዘላለሙ ተዘግታ ትኖራለች ነው ድንግል ማርያም አምላክን ከመውለደው በፊት ድንግል፣ አምላክን በወለደች ጊዜ ድንግል፣ አምላክን ከወለደች በኋላ ድንግል ናት። በእመቤታችን ማሕፀን ከክርስቶስ በቀር ያደረ ሩቅ ብእሲ ተራሰው የለም። ለዘላለሙ ተዘግታ ትኖራለች እንጂ አትከፈትም ተብሏል። ሰማያዊ ንጉሥ አምላካችን ኢየሱስ ክርስቶስ ባደረበት ማሕፀን ተራሰው ተወለደ ማለትም ይህ በጣም የወረደ ሀሳብ ነው። በአንድ ምድራዊ ንጉሥ ዙፋን ወይንም ወንበር ላይ ተራ ሰው ዶ ይቀመጠ? እመቤታችን ድንግል ማርያም የእግዚአብሔር ዙፋኑ ናት ዘጠኝ ወር ከአምስት ቀን ክርስቶስ አምላካችን የከተመባት ያደረባት የተመሰገነባት አማናዊት ቤተ መቅደሱ ናት። ይህ ሰማያዊ ንጉሥ ኢየሱስ ክርስቶስ ባደረበት በተገለጠበት ማሕፀኗ ተራሩቅ ብእሲ ሰው አደረ ማለት ምን አይነት ስንፍና ነው? የእመቤታችን ማሕፀን ይቅርና ክርስቶስ አምላካችን ሞትን ድል አድርጎ ከተነሳ በኋላ በመቃብሩ ሌላ ሰው አልተቀበረበትም። ለምን ቢባል የሰማያዊ ንጉሥ የኢየሱስ ክርስቶስ ዙፋን ሆኖ ለሶስት መዓልት ለሶስት ሌሊት ስላገለገለ። እመቤታችን ድንግል ማርያም ሌላ የፈጸመችው ጀብድ የለም፣ አምላክን በመውለድ ብቻ ነው እንጂ ከዚህ የበለጠ ጀብድ አለ እንዴ? አምላክን የወለደ ሃያ ሁለቱን ስነ ፍጥረታት ካለመኖር ወደ መኖር አምጥቶ የፈጠረን አምላክን ዘጠኝ ወር ከአምስት ቀን በማሕፀን ከመሸከም የበለጠ ትልቅ ተአምር አለ እንዴ? የለም። አምላክንም ከመውለዷ በፊት በሐሳቧ ድንግል፣ በነፍሷ ድንግል በስጋዋ ድንግል በስጋዋ ንጽሄት በነፍሷ ንጽሄት ናት። ይህ ንጽህናዋ ይህ ቅድስና ነው አምላክን ለመውረድ ያበቃው። አምላክ ከሰማይ የወረደባት መሰላሉ የድንግል ማርያም ትስና ነው። የአምላክ ወደ ምድር ለመውረድ መሰላሉ የድንግል ማርያም ንጽህናና ቅድስና ነው። በቅድስናዋ በንጽህናዋ ሀያ ሁለቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግበውን አምላክ በድንግልናዋ ወተት አስገኝታ ከመመገብ የበለጠ ምን ክብርና ልልና አለ? ሰማይና ምድርን የፈጠረውን አምላክ ሶስት ዓመት በግብፅ በረሃ ይዞ መንከራት ከዚህ የበለጠ ምን ክብር አለን? ስለዚህ አዎ፣ እመቤታችን ድንግል ማርያም አምላክን ከመወለደው በፊት ንጽትና ቅድስትና ድንግልናት፣ አምላክን ከወለደች በኋላ ንጽትና ቅድስትና ድንግልናት። ስለዚህ እመቤታችን ድንግል ማርያም ከሌሎቹ ለየት የሚያደርገው የአምላክናት መሆኗል። ሌሎች ሴቶችን ብናከብራቸው የለን በትርጓም ያጭን ነገስታቱን፣ መኳንንቱን፣ ሊቃውንቱን፣ መነኮሳቱን፣ ደናግሉን፣ ሐዋርያትን ወለዱ ብለን እናከብራቸዋለን። እመቤታችን ድንግል ማርያም ግን የምናከብራት ወላዲት አምላክ ብለን ነው። የእመቤታችን ትልቅ የክብር መጠሪያ ስሟ ወላዲት አምላክ የሚለው ነው። አምላክን ወልዶ ከመስጠት የበለጠ ሌላ ክብር መገለጫ የለም። አሐቲ ይእቲ ለእማ ለእናቷ አንዲት ናት፣ ለሔዋን ወሪት ለእንተ ወለደታ ለወለደቻት ለሃናም ምርጥ ናት። ለሔዋን አንዴት የሆነችው እመቤታችን ለምንድን ነው? አምላክን ወልዳ በድንግልና ጡት ያጠባች ከሔዋን ልጆች ሌላ የለችም። አምላክን ልጄ ብላ ፈጣሪ ብላ የጠራች ከእመቤታችን በቀር ሌላ የለችም። ስለዚህ ከአንስት ዓለም ትለያለች። ቡርክት አንቲ ማአንስ ያሰኛት ይሄ ነው። አንቺ ከሴቶች ሁሉ ተለይተሽ ቡርክት ነሽ፣ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ደስ ላመኑብሽ እያማለርሽ የምታሰጭ ነሽ። ስለዚህ ለሔዋን እመቤታችን እናት አንዲት ናት እንዲል። ሉቃስ ወንጌል ምዕራፍ አንድን በደንብ ቢያነበው የተሻለ ይመስለኛል። አላነበበው። እንዴት መልአኩ እንደተላከ እንደ እመቤታችን እኮ ለማመስገን እኮ ቅዱስ ገብርኤልና ቅዱስ ኤልሳቤጥን አብንማደርግ ያስፈልጋል። በዓለም መላእክት ላይ የተሾመው ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ቅዱስ ገብርኤል እመቤታችን ድንግል ማርያምን የዓለምን ማዳን የክርስቶስን ሰው መሆን ሲያበስራት እየሰገደ ደስተኛት ወይ ደስ ይበልሽ እያለ ነው ያመሰግናት፣ አይደል። ከዚያም መንፈስ ቅዱስ ያደረባት የመጥምቀ መለኮት የቅዱስ ዮሐንስ እናት ኤልሳቤጥ መንፈስ ቅዱስ አድሮባት ምን ያላቸው? ምንትኑ አነ ከመ ትምጽእ እሙ ለእግዚእየ፣ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድነኝ ነው ያለችው። የሐምሳ የስድስት ዓመት ባልቴት ቅድስት ኤልሳቤጥ የአስራ አምስት ዓመት ብላቴናን ድንግል ማርያም እንድን ነው ያለችው፣ የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድነኝ አለች። መንፈስ ቅዱስ ያደረበት ሰው እንዲህ ይላል። መንፈስ ቅዱስ ያላደረበት ሰውሳ እንዲህ ሲሳደብ እናየዋለን በአደባባይ። ሀገር ሲያረጅ ጃርት ያበቅላል ይላሉ። ኢትዮጵያ የእመቤታችን የአስራት ሀገር ተብላ የምትጠራ ሀገር ናት። እመቤታችን የመልአኩን ብሥራት ስትሰማ እኮ የልቅሶ ወንጌል አልተጻፈም፣ የማቴዎስ ወንጌል አልተጻፈም ሌሎችም አልተጻፉም። አምስቱ የሙሴ መጻሕፍት እና የነቢያት መጻሕፍት አበይት ነቢያት፣ ደቂቅ ነቢያት በውሪ ሰዓት የነበሩት መጽሐፎች ተጽፈዋል። መሳፍንት አሉ፣ ነገስታት አሉ፣ እነሩት አሉ። እነዚህን የመሳሰሉት መጻሕፍት ተጽፈዋል። እነዚህ ሁሉ የሚናገሩት ግን ስለማን ነው ከተባለ፣ ስለ እመቤታችን ስለ ቅድስት ድንግል ማርያም። ለምሳሌ ሙሴ ነቢይ ያነ ስለ ክሙ እግዚአብሔር ማዊ ክሙ ዘከማ የወለቱ ስምዎ የሚል አንድ ቃል ጠቅሰዋል። እግዚአብሔር እንደኔ ያለ ነቢይ ያስነሳላችኋል፣ እሱን ስሙት። ይሄ ቃል ለጊዜው የተነገረው ለማን ነው? ለኢያሱ ነው። ሙሴን ተክቶ ስለሚመራ ማለት ነው። ከዛስ ኢያሱ ማለት መድኃኒት ማለት ነው። ኢየሱስ ማለት መድኃኒት ነው። አስቀድሞ ኢያሱ መድኃኒት ተብሎ የተጠራለት ስም የመጨረሻው ማን ነው? ከእመቤታችን ከቅድስት ድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ነው። ሙሴ በደብረ ሲና ያየው ሀመልማል ከነበልባል ይሄ እሳት እና ቅጠል ተዋህዶ ያየበት መንገድ ምሳሌ የማን ነው ሲባል ለምላሜው፣ ወይም ሀመልማሉ፣ ወይም እመቤታችን ነው ነበልባሉ ጌታችን የመድኃኒታችን የኢየሱስ ክርስቶስ ነው። ኦሪትም የተጻፈው ስለ ማን ነው? ስለ መቤታችን ስለ ቅድስት ድንግል ማርያም ነው ማለት ነው። የሚወስደን ይሄንን ነው። በኋላ መጥቶ ነቢዩ ኢሳይያስ ከአራቱ አበይት ነቢያት አንዱ በትንቢቱ ምዕራፍ 7 ቁጥር 14 ላይ ያስቀመጠው አንድ ቃል አለው። ብዙ ጊዜ ሰዎች ይወዛገባሉ በአተረጓጉም ደረጃ ናሁ ድንግል ትጸንሶ ተወልድ ወልደ ናሁ ድንግል በድንግል እና ጸንሳ ወልድን ተወልዳለች ነው። ልጅን ተወልዳለች አይደለም። ወልደ ብሎ ገቢራ እናግሮ ያመጣው ይሄንን ነው። ወልድን እግዚአብሔር ወልድን ትወልዳለች ብሎ በግልጽ ያስቀመጠበት ማለት ነው። እና ከነቢያት መካከል ኢሳይያስ የተናገራቸው ነገሮቹ አጠቃላይ ደረቅ አዲስ ተብሎ ይጠራሉ። ምክንያቱም በሁሉ ዘመን ከአንድ ሺህ ዓመት በፊት የነበረ ሰውዬ የተናገረው ነው። እንግዲህ ይሄ ስለ መቤታችን መምጣት አስቀድሞ የተናገረው ታሪክ ነው ማለት ነው። ይሄ የነቢዩ ዳዊት እነ መነጽዮን እነ ቀደሰማ አይደሮሉን እነ መሰረታት ያውስታድበር ቅዱሳን እንዴ ስንቱት ዳዊት ተቸንክሮ አይደለም የተቸነከረው ማን ነው? ኢየሱስ ክርስቶስ ከማን በነሳው ስጋ ከድንግል ማርያም በቃ። የሚወስደን ይህንን ስለዚህ፣ እያንዳንዳቸው ነገሮች የጻፉትን በሙሉ ስናያቸው የሚያመቱን ወደዚህ ነው። የመጽሐፍ ቅዱስ እንግራውንድ መረዳት ማለት ይሄ ነው። ስሳ አራት ዓመት ነው የኖረችው፤ ሶስት ዓመት በእናት በአባቷ፣ አስራ ሁለት ዓመት በቤተ መቅደስ፣ ሰላሳ ሶስት ዓመት ከሶስት ወር ደግሞ ከልጇ ጋር ነው የኖረችው። ከዛ በኋላ በቤተ ዮሐንስ አስራ አራት የሚሉ አሉ አስራ አምስት ዓመት ኖራለች። ይህንን ተደማምሮ ስሳ አራት ዓመት ያክል በዚህ ዓለም ላይ ኖረች እንጂ መቤታችን ሌላ ልጅ ወለደች፣ ሌላ ልጅ ጸነሰች የሚል ምንም አይነት ነገር የላትም መቤታችን ነው። ከክርስቶስ ውጭ ሌላ ልጅ ካላት፣ እነ ያዕቆብ እነ ዮሴፍ ወንድሞች ከሆኑ፣ ለእሷ ልጆቿ ከሆኑ፣ ለእሱን ከስጋው በሚለይበት ጊዜ መስቀል ላይ ሆኖ እናቱን የሰጠው ስለማን ነው? ለቅዱስ ዮሐንስ ነው አይደለ? ሌሎች ልጆች ካሉ መጥተው ምን አልወሰዷት? ይሁዳ ወንድም፣ የያዕቆብ ወንድም መታችሁ፣ እናታችን ወሰዷት ለምን አላለ? ልጅ ካሏት ሌላ ለዮሐንስ እነሆ ልጅሽ ብሎ ለምን ሰጣት? በእነሱ አባባል ዮሐንስ ወልደ ዘብዴዎስን እመቤታችን ወልዷለች ማለት ነው። ዮሐንስ ወንጌል ምዕራፍ 19 ላይ ተቀመጦ ማለት ነው። እናዋት እናትህ፣ አገልግላት፣ ተላላካት ብሎ ለዮሐንስ መቤታችን ሰጠ። መቤታችን ደግሞ እነሆ ልጅሽ አላት። ዮሐንስ ልጇ ነው። የጸጋ የመስቀል ስር ልጇ ስለሆነ የቃል ኪዳን ልጇ ስለሆነ እነሆ ልጅሽ ያለው አሉ። ሊቁ ሲያመሰጠሩ ዮሐንስ በንጽህና በቅድስና የተዋበ ስለሆነ ቅዱሳን ሲበቁ ሲነጹ ክርስቶስን ነው የሚያሳዩት ቅዱሳንን የምናከብራቸው ክርስቶስን ያየንባቸው መስታወታዎቻችን ስለሆኑ ነው። በዮሐንስ በኩል ማንን ታይ ነበረ? ክርስቶስን ታየዋለች። ስለዚህ የዮሐንስ ሕይወት ክርስቶስን ቁልጭ አድርጎ የሚያሳየ ሕይወት ነበር የነበረ። ስለዚህ መቤታችን እነሆ ልጅሽ የተባለችው በዮሐንስ በኩል ክርስቶስን እያየችው ነው ነበር ማለት ነው እንጂ እንደ እነሱ አባባል ሌላ ልጅ ቢኖራት ለዮሐንስ መቤት ስላልፋ ተሰጥ ነበር። ስለዚህ መቤታችን የአምላክ እናት ብቻና ብቻ ናት፣ በሥጋ እሱን የወለደችው። በጸጋ ግን እመብዙን ትባላለች፣ እመብዙኃን እንደውም መስከረም ላይ ብዙኃን ማርያም ነው የሚባለው ብዙሃን ሊቃውን ተሰብስበው ስለ እመቤታችን የመሰከሩበት አብርሃም አበ ብዙሃን ነው አይደለም የብዙዎች አባት ነው በምን በስጋ የወለዳቸው ልጆችም አሉ በቃል ኪዳን ያሉ እመቤታችን ደግሞ የብዙዎቻችን እናት ናት ለምን በቃል ኪዳን ልጆቿ ሁነ እነኋቸው ልጆች ተብለን በዮሐንስ አማካኝነት ለእርሷ እሷ ለእኛ ስለተሰጠችን ማለት ነው አሁን የያይቆ ዮሴፍ ወንድሞቹ የተባሉበት ምክንያት የአይሁድ የተደናቀፉበት የወደቁበት ከዚያውም ተሰናከሉበት ቅድም እንደተባለው ማለት ነው ይህንን እኮነ ክርስቶስ መስቀል ላይ ሆኖ ምንድን አባቶ የሚያደርጉት አያውቁምና ይቅር በላቸው የተባሉት እነሱ የሰቀሉት በእነሱ ቤት ወልደ ዮሴፍ ነው እነሱ ክርስቶስ የሚያውቁት ወልደ ዮሴፍ ብለው ማለት ቤት አይሁድ ሰቃለያ ነው። አጋንንትን ከነሱ ተሽለው የእግዚአብሔር ልጅ እንደሆነ መስክረዋል። ከአይሁድ እምነት የአጋንንቱ እምነት በልጧል። አምላክ ወልደ አምላክ እንደሆነ መስክረዋል። ስለዚህ የሚያደርጉትን አያውቁምና ይቅርበላቸው የተባሉት እንደዚህ ናቸው። የዮሴፍ ልጅ እህቶቹ ከእኛ ጋር ያሉ እፎ ብለን ደምሳ ወረርኩ እንዘረልኝ ናአምር አባሁ እሞ እኛ አባቱ ዮሴፍ እንደሆነ እናቱ ማርያም እንደሆነች እህቶቹ በእኛ ዘንድ እንዳሉ እያወ እንዴት ከሰበ ወረርኩ ይሉናል። ይሄ የአይሁድ የረከሳሰብ ነው። አብርሃም ሳይወለድ እኔ ነበርኩ ብሎ ነግሯቸው። ቅድም ደግሞ ስለመማር እና ስለማስተማር ሲነገር ነበረ። ቅዱሳን አባቶቻችን ሐዋርያት ለአንዲት ቤተክርስቲያን መምህር ሆኖ ለመላክ መጀመሪያ መማር፣ ከዚያ ቤተክርስቲያን የላካቸው በቤተክርስቲያን በር የገባ መሆን አለበት። ሐዋርያት አባቶቻችን ወንጌልን ሲመሰክሩ በክርስቶስ መምህርነት በሐዋርያት ተማሪነት ሶስት ዓመት ከሶስት ወር ወንጌልን ተምረው ነው ለማስተማር የወጡት። በመንፈስ ቅዱስ ገላጭነት አዲስ ኪዳን ብቻ አራትን ወንጌል ብቻ ማለት ነው። በክርስቶስ መምህርነት በሐዋርያት ተማሪነት አራቱን ወንጌል እንኳን ለመማር የፈጀባቸው ሶስት ዓመት ከሶስት ወር። ምን ይላሉ አባ ሲያስተምሩ፣ ሳይማሩ መናገር ሳይታጠቡ ማበጠር ነው። ስለዚህም እመቤታችን ድንግል ማርያም ከመስጋኝ ብስረትና አምላክን ያየንባት መስታወታችን ናት። ክርስቲያን የሚለውን ስም እኮ ያገኘነው ከድንግል ማርያም ተወልዶ በድንግል ማርያም በኩል እኮ ነው ክርስቲያን የሚለውን ስም የተገኘነው። ወንጌልን ወልዳ የሰጠች እንደሆነ እኮ የለየለት ነው። የቤተ ክርስቲያኗን ልብስ ለብሰው መነኩሴ ሳይሆኑ መነኩሴ መስለው፣ ቄስ ሳይሆኑ ቄስ መስለው፣ መርጌታ ሳይሆኑ መርጌታ መስለው እንዲሁ በቃ ልብሳችን በመልበስ ብቻ እኔ እንዲህ መርጌታ ገሌ እየተባባሉ እንዲሁ ደግሞ በየማኅበራዊ ሚዲያው የሚመሰጋገኑ በጣም ብዙ ሰዎች አሉ። ከቤተ ክርስቲያኗ ውጭ ሻሻ ያለው የለም አይደል? ከቤተ ክርስቲያኗ ውጭ ቆብ ያለው የለም። ምእመናን በእንደነዚህ አይነት ሰዎችም እንዳይሳሳቱ ግንዛቤ ለመስጠት ያክል ነው። ለተነሳው ጥያቄ ቅዱስ ቤተ ክርስቲያን መልስ እየሰጠች ነው። ብዙ ቅዱሳን ብዙ መላእክትን፣ ጻድቃን፣ ሰማዕታትን ከአምላካቸው ጋር ከፍ አድርጎ በሰማያዊ ዜማ ያመሰገናቸው ኢትዮጵያዊ ሊቅ ቅዱስ ያሬድ አባታችን ስለ እመቤታችን ምን ብሎ አዜመ የሚለውን እናያለን። እስቲ ሊቃይላፍ የቅዱስ ያሬድን ዜማ ያሰሙናል

ኦ ማርያም በእንተዝናፈቅረኪ ወነ አብ የኪ ታላቁ ሊቃ ባህረ ያቆስ ማርያም ሆይ ስለዚህ እናከብርሻለን እናመሰግንሻለን ነው። ወራጅ ውሃ የሚበላሸው መቼ ነው ካልን ዝናብ ሲዘንም ነው። በተለይ እኛ በገጠር ነው ያደግነው፣ እንደምታውቁት እናውቀዋለን። የተረጋጋ ዝናብ ሲዘንም ውሃው ቀይ ብቻ ነው የሚሆነው አፈር ስለሚገባበት። ማዕበል ሲጨመርበት ግን ግፋፉ የዛፉ ቅጠል ወርዶ ውሃው በጣም ይበላሻል ማለት ነው። ስለዚህ አሁን ወራጅ ውሃ የተበላሸ ይመስለኛል። በብዙ ነገር ታውቁታላችሁ። በዚህ ሰዓት ታዲያ እንዴት ይሁን ከተባለ ማእበሉ የሚያልፋል ክረምቱ የሚያልፋል ውሃው ይጠራል ነው አይደል እስከዚያ ድረስ ምን ይደረግ ከተባለ ምንጭ አለ ምንም ያህል ማእበል ቢመጣ ምንም ያህል ዝናብ ቢዘንብ ምንጩ አይበላሽም ወደ ምንጩ የሄዱ ነው ምንጩ እነማን ናቸው ሊቃውንቱ ናቸው እግዚአብሔር አክብርልን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መልስ አላት ብቻ ሳይሆን ለዘመናችን ችግር ለዓለሙ ጥንቅጥ ለዓለም ጥያቄ ራሷ መልስ ናት ብለን ይህንን መርሐ ግብር ቀርጸን እነዚህም ሊቃውንት አክብረውን መጥተው እንዲህ ጥያቄዎቻችን እየመለሱ እያስተማሩን ስለሆነ በእናንተ ስም በቤተ ክርስቲያናችን ስም ከልብ እናመሰግናችኋለን። ጥያቄ ካላችሁ ኮመንት ላይ አስቀምጡልን። በቀጣይም እንዲሁ እየተማማርን እንቀጥላለን። እስከዛው ቸር ያቆየን።